አንዳንድ ሰዎች የሚገባውን ክብር ወይም ክብር ካልሰጣቸው የናካቸው የሚመስላቸው ሰዎች አሉ። አንዳንድ ሰዎች ደግሞ ምንም የማይመስላቸው አሉ፣ ከአንተ ምንም የማይጠብቁ ። አንዳንዶቹ ትንሽ ነገር ቀልዳቸው የሚቆጡ፣ ከዛ በኋላ እነርሱን ለማስደሰት የምታደርገው ጥረት ሁሉ የማይሳካልህ ሰዎች አሉ። አንዳንዶች ደግሞ አስቆጥታቸውም ይቅርታ ከጠየካቸውና እነርሱን የሚወዱትን ነገር ካደረክላቸው ወዲያው ልባቸው ምልስ የሚሉ ሰዎች አሉ። ሰዎች የተለያየን ነን። ከሰዎች ጋር በሚኖረን ግንኙነት ወንጀል እስካልሆነ ድረስ ያ የምናደርገው ነገር ማዕሲያ እስከሌለው ድረስ ሰዎች የሚወዱትን ነገር ብናደርግላቸው፣ ይህ የህይወት እውቀት ነው። ህይወትን እንዴት እንደምንመራ ጥበቡን የመረዳት ጉዳይ ነው የሚሆነው። ሰዎች ጋር አንድ ላይ ተቀምጠን ባለንበት አንድ ሰው በሚመጣበት ጊዜ ምናልባት ጠጋጠጋ ብለን ከፊት እንድናስቀምጠው የሚፈልግ አይነት ሰው ከሆነ ያን ብናደርግለት ችግር የለውም። አንዳንድ ሰው ደግሞ የትም ቢቀመጥ ምንም የማይመስለው አለ። እንግዲህ ሰዎች የተለያየ አይነት ጠባይዕ ነው ያላቸው፣ የተለያየ አይነት ባህሪ ነው ያላቸው። ያም ባህሪያቸውን አውቀን እንደየ ባህሪያቸው መያዝ ያስፈልጋል። ሰዎች በአንድ አይነት መልክ የሰውን ህይወት መምራት አይቻልም፣ ግንኙነቶች አንድ አይነት በሆነ መልክ አይመሩም። ልክ እንደ ህክምና ማለት ነው። ሐኪም በሽተኞቹን መድኃኒት የሚሰጣቸው እንደ በሽታቸው አይነት ነው፣ እንደ በሽታው ጠባይና ባህሪ ነው መድኃኒት የሚያዘው አንድ አይነት መድኃኒት ለሁሉም በሽተኛ አይታዘዝም። ከሰዎች ጋር በሚኖረን ግንኙነት ለሁሉም ሰው አንድ አይነት ባህሪ አይኖረንም። እንደ ሰዎች እንደ ሰዎች ሁኔታ እንደ ሰዎች ተፈጥሮ ወንጀል እስካልሆነ ድረስ ያ ነገር የሚፈልጉትን እያደረግንላቸው ግንኙነታችንን በጣም ቀላል ማድረግ እንችላለን ማለት ነው። እስልምና ከሰዎች ጋር እንዴት መኗኗር እንዳለብን በደንብ አስተምሮናል። ይህንን ደግሞ አላህ ስብሀኑ ተዓላ በቁርአኑ ሲገልጽልን ረሱል ሰላ ሰለም ደግሞ በምድር ላይ ኖረው አሳይተውናል። ሰዎች ስለኔ ህይወት ምን አገባቸው? ምንም አይመለከታቸውም እያልን መጥፎ ነገር ውስጥ ከመግባት ያልሆነ ነገርን ከመስራት ይልቅ እነሱም ብናስደስታቸው የሚፈልጉትን ነገር እያደረግንላቸው ብንኖር ይበልጥኑ እርስ በርሳችን ያለንን ግንኙነት ያጠናክርልናል። ስለዚህም እስኪ ረሱል ሰላ ሰለም ከሰዎች ጋር ሲኗኗሩ እንዴት ነበር የተናኗሩት? የሰዎችን ሞራል የጠበቁላቸው እንዴት ነበር? ሰዎችን በአክላቃቸው በባህሪያቸው እንዴት ነበር አሸንፈው መኖር የቻሉት የሚለውን ከቀጣዩ ታሪካችን እንመለከታለን። በመጀመሪያ ግን ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ከሰማንያ ፐርሰንት በላይ የምትሆኑት ቪዲዮችንን የምትመለከቱ ሰዎች ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁት። ስለዚህ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮችን ለብሰው እንዲዳረስ ላይክ ሼር አድርጉት። ነቢዩ ሰለ የሚጠረጠሩ ሰው አይደሉም፣ ነቅይ ናቸው፣ እጅግ ንጹህ ሰው ናቸው። ሰሐቦቹም ያን ይጠረጥራሉ ተብሎ የሚጠበቅ አይደለም። ነገር ግን ላተቅፈና መዋቅፍ ሹባህ የሚያጠራጥር አይነት፣ የሚያስጠረጥር አይነት እንዲህ እያደረገ ይሆናል የሚል አይነት ቦታ ላይ እንዳንገኝ ትምህርቱ እየሰጡ ነው። ነብይ ስ ስለም ልትመክር አስበህም ቢሆን ከምር የሚጠጡ ሰዎች መካከል አትቀመጥ። በእርግጥ አንተ ልጠጣ አይደለም፣ እንደውም ከምር መተው እንዳለባቸው ልትመክራቸው ይሆናል። ግን ሰዎች ሲመለከቱ ከምር እየጠጣህም እንደሆነ ሊያስቡ ይችላሉ። ስለዚህ ሰዎች ሊጠረጥሩን ሐራም፣ ሊጠረጥሩን የሚችሉ ቦታ ላይ የሚያስጠረጥር ቦታ ላይ መገኘት እንደሌለብን እንማራል። ሶስተኛ የምንጠረጠረው ነገር ሁሉ ልክ አይደለም። ካሰብነው ውጭ ሊሆን ይችላል። ሁለት ወንድና ሴቶች አንድ ላይ ብናያቸው የግድ የሐራም አጅነቢ የሆኑ ሰዎች ናቸው ብለን ማሰብ የለብንም። ወንድምና እህቶች ሊሆኑ ይችላሉ። ሰዎችንም ሑስነ ዘን ማድረግ እንዳለብን፣ በመጥፎ መጠርጠር እንዳለብንም እንማራለን። በመጥፎ ሊያስጠረጥር የሚችል ቦታም ላይ መገኘት የለብንም። ለሚስቶቻችን ለቤተሰቦቻችን እወድሻለሁ ከሚለው ንግግር ያልተናነሰ ወይም ከዛ የተሻለ ትንሽ የምናሳያቸው ለእነርሱ ማሰባችን፣ እነርሱ ጉዳያችን መሆናችን መግለጻችን ትልቅ ዋጋ እንዳለውም እንረዳለን። ምናልባት ብርድ ሆኖ ጃኬትህን አውልቀህ ለሚስትህ ማልበስ ሊሆን ይችላል። ልትሻገር መንገድ ስትሻገር እጇን መያዝም ሊሆን ይችላል። በጣም ሲምፕል ነገር ግን ኬር፣ ለእሷ መጠንቀቅን ለእሷ ማሰብን የምታሳይበት ብዙ አይነት መንገዶች ይኖራሉ። ይህንንም ከነቢዩ ሰለላሁ ዐለይሂ ወሰለም ሀያት የምንወስዳቸው ትምህርቶች ናቸው። ሐቂቃ የነቢዩ ሰለላሁ ዐለይሂ ወሰለም ህይወት ሙሉ ትምህርት የሚወሰድበትና ለህይወታችን መርህ የምንላቸውን ነገሮች

በግልጽ ባለመነጋገር የሚመጡ ግጭቶች ናቸው። ግጭቶቻችን በሙሉ እንዲመች መሰለኝ እንላለን። ክሊር ማድረግ ኤክስፔክቴሽንን፣ አንድ ሰው የሚጠብቀውን ነገር ከሌላኛው የሚጠብቀውን ነገር በደንብ ግልጽ ማድረግ፣ እንዲህ ነው እንዲህ ነው ብሎ ነገሮችን ማብራራት። ሰዎች ለራሳቸው ግምት ቦታ እንዳይኖር ያንን ነገር በትክክለኛ እውቀት መሙላት ያስፈልጋል። ክፍተት ከፈጠሩ ሰዎች የሚሞሉት በመሰለኝ ነው። ያ መሰለኝ መጨረሻ ላይ ግጭቶችን ያመጣል። በስራ ቦታ በትምህርት ቦታ ላይ የመንግስት ስራም ላይ በማንኛውም ሁኔታ ቀጣሪና ተቀጣሪም ሆነን አለቃና ተቀጣሪም ሆነን በምንሰራበት ጊዜ ክሊር ማድረግ ያስፈልጋል። እነሃ ሶፊያ መርሃችን መሆን ይኖርበታል። በማንኛውም ነገር የምንፈልገውን ነገር በግልጽ መንገር ሰዎች እንዲህ ማለታቸው ነው እንዳይሉን ያደርጋል። ያ ደግሞ ግንኙነታችን ያማረ የሰመረ ያደርጋል ለማለት ነው። ረሱል ሰለላሁ አለይሂ ወሰለም እንግዲህ በዚህ መልኩ ነበር ከሰዎች ጋር ሲኗኗሩ የነበሩት። ሁል ጊዜም ቢሆን ሰዎች በኔ ሕይወት ያገባቸውን ምን አገባቸው እንደፈለኩ ልሆን፣ እንደዛ ብሎ መኖር አግባብ አይደለም። የእነሱንም ሞራል እየጠበቅን እኛም ከመጥፎ ነገር እየራቅን መኖር ይኖርብናል። ሁልጊዜ እነሱን ባከበርናቸው ቁጥር ደግሞ እኛንም ያከብሩናል። በተለይ ደግሞ አርአያነት የሚሰማን ሰው ከሆነን ለሌሎች ሞዴል መሆን የምንፈልግ አይነት ሰዎች ከሆነን ደግሞ እንደዚህ አይነት ነገሮችን ችላ ብለን ማሳለፍ አይኖርብንም ጋር በምንኗኗራቸው እያንዳንዱ ነገሮች ላይ ጥንቃቄ ማድረግ ይኖርብናል። በቀጣይ ደግሞ ረሱል ሰላለ ስልም በትክክለኛው በህይወታቸው ላይ አጋጥሟቸው እንዴት አድርገው እንዳሳለፉት ሰዎች እሳቸውን እንዳይጠረጥሯቸው ወይም ደግሞ በመጥፎ ገምቷቸው የእሳቸውን ስም እንዳያጠፉባቸው እንዴት አድርገው እንዳሳለፉት በምን መልኩ ያህንን ነገር እንዳሳለፉት የሚያስመለክተንን ታሪክ አዳምጠን እንመለሳለን። ላይክ ማድረጋችሁን ግን እንዳረሱ ይህንን ክስተት የምታጫውተን ሶፊያ ቢንት ሁየይ እናታችን ሶፊያ ናቸው፣ የነቢዩ ዐለይሂ ሰላቱ ወሰላም ባለቤት ነቢዩ ሰለላሁ ዓለይሂ ወሰለም መስጂድ ኢዕቲካፍ ተቀምጠው ነበር። ለኢባዳ ነይተው መስጂድ ተቀምጠዋል። ታዲያ ከዕለታት በአንዱ በሌሊት ዚያራ እሳቸው ጋር ሄድ ኢዕቲካፍ ባደረጉበት መስጂድ ማለት ነው። የተወሰነ ከእሳቸው ጋር አወራሁና ወደ ቤት ለመመለስ ስነሳ ነብዩ ዓለይሂሰላቱ ወሰላም ቆሙና ከኔ ጋር ወጡ፣ እኔን ወደ ቤት ለማድረስ ታዲያ መንገድ ላይ የሄድን ሁለት የአንሳር ሰዎች በኛ አለፉ። ነቢዩን ዓለይሂ ሰላት ወሰላም ሲመለከቱ እሳቸው መሆናቸውን ሲያውቁ ፈአስረዓ ፍጥነት ጨመሩ፣ ቶሎ ቶሎ መሄድ ጀመሩ። ይህኔ ነቢዩ ሰለላሁ ዓለይሂ ወሰለም አላ ሪስሊኩማ ተረጋጉ፣ ቀስ በሉ አሏቸው። ቆዩ ቆዩ ማለታቸው ነው። አላ ሪስሊኩማ ታዲያ ቆም ሲሉ

መዲና አማን ነች። ሰላም ነች። መሸኘት ብዙ ላይ አስፈልግ ይችል ይሆናል። ነቢዩ ሰለላሁ ዐለይሂ ወሰለም እዕቲካፋቸውን አቋርጠው ሚስታቸውን ወደ ቤቷ የሸኙት አና አህተሙ ቢኪ ማለታቸው ነው። እኔ ያንቺ ጉዳይ ያሳስበኛል ነው መልእክቱ። አንዳንዴ ወድሻለሁ ማለት ላይ አስፈልገን ይችላል። ትንሽ ጉዳዮች፣ ትንሽ ስራዎች ፍቅርን በጣም ይገልጻሉ። መንገዱም የሚጠፋት ሰው ሆነ አይደለም። መዲና ያን ያክል የሚያሰጋ መሆኑ አይደለም። ነቢዩ ሰለላሁ ዓለይሂ ወሰለም ግን እሷ ያላቸውን ክብር ሊገልጹላት ለእሷ እንደሚያስቡ ሊያሳዩት ኢዕቲካፋቸውን አቋርጠው ወደ ቤት ሸኝተዋታል። ሁለተኛ ነቢዩ ሰለላሁ ዓለይሂ ወሰለም የሚጠረጠሩ ሰው አይደሉም፣ ነቅይ ናቸው፣ እጅግ ንጹሕ ሰው ናቸው። ሰሓቦቹም ያን ይጠረጥራሉ ተብሎ የሚጠበቅ አይደለም። ነገር ግን ላተቂፈና

ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ፣ ሼር፣ ኮሜንት የፈለጋችሁትን ነገር ማድረግ ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቅድም እንዳሳየዋችሁ ከ80 ፐርሰንት በላይ የምትሆኑ ሰዎች ሰብስክራይብ ሳታደርጉ ነው እየተመለከታችሁ ያላችሁት። ቪዲዮን እስከዚህ ድረስ ከተመለከትከው ተመችቶሃል፣ ከተመለከትሽው ተመችቶሻል ማለት ነው። ስለዚህ ሰብስክራይብ አድርጓ ለምንድነው ማትነኩት? የቴሌግራም ቻናል ሊንካችን ደግሞ ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ የምትመለከቱት ነው። ገብታችሁ ፎሎ ማድረጋችሁን አትርሱ።